እነ ኹራፋቶች አህባሾች በጣም ከሚደሰኩሩት ነገር አንዱ እንዴት ታውቃላችሁ? ሳውዲ አረቢያ ላይ ጅዳ ታውት ጅዳ ነው ሐረመይን፣ ሁለቱ ሀረሞች ላይ መካና መዲና ላይ መውሊድ ዘንድሮ ይከበራል ይሏል። አልሰማችሁ ሳውዲ ላይ እንኳን መውሊድ ሊከበር ነው ዘንድሮ ይላል። ሳውዲ የወሃቢይነትን እንትን አልቀበልም ብላ አይናችሁን ላፈር ብላለች ይላል። የሆነ ነገር ብላ ሱብሃንአላህ። መካና መዲና ያሌዳችሁ ሰዎች አላህ ያሳያችሁ። በጣም ያጀበኝ ነገር ሱና፣ ወላሂ ለአላህ ምስጋና ይገባው። ሱና ከሌላው ጊዜ በበለጠ ሐረመይን፣ ሁለቱ ሐረሞች ላይ በሚገርም መልኩ ሱና፣ ተውሂድ እየተሰጠ ያለበት ጊዜ ለኛ ከን በሚገርም የሚነበቡ መጽሐፎች በጊፍት በስጦታ የሚሰጡ መጽሐፎች የተውሂድ መጽሐፎች ናቸው። የአቂዳ መጽሐፎች ናቸው። ኩራፋት የሚባል ነገር የለም። ከሰላት በኋላ ዱዓ የሚባል ነገር የለም። መውሊድ የሚባል ነገር የለም። ይሄ ያዙ ልቀቁ ሚራጅ ምናምን ነገር እንደገና አሁን ስከ ምናምን ሰላት የለም። ሌላ ቦታ ላይ ይሄ የሚባሉ ነገሮች እንዳሉ፣ ቢድዓ የሚባል ነገር በፍጹም የለም። ሌላ ይችላል ሰላተል ጀናዛ ሲሰገድ ወደ ቀኝ ብቻ ነው ሰላመቱ። ሳውዲ በይ የለም። ይሄ መዲና ላይ ብትሄዱ እንዳውም ፔጅ ላይ ፖስትችዋለሁ። መዲና ሙሉ ከሰላት በኋላ የአይናችሁ ርቀት ያህል አይታችሁ አጨርሱትን ደርስ ነው ያለው። ህፃናቶች ቁርኣን ያህፍዛሉ። ህፃናቶች ኪታቡ ተውሂድ ያህፍዛሉ። ሸኾቻቸው በየቦታው ተቀምጠው ቁጭ ብለን እንደም እኛም እግረ መንገድ እራሱ ቁጭ ብለን ቁርአን እናሰማለን በሄድንበት ማለት ነው። እህ ሐዲስ ሲቀራ እንሰማለን። መዲና ላይ ሄዶ የነብዩ ንግግር የሚነገርበት ቦታ ላይ ቁጭ በሉ፣ የጀነት ጨፌ ካያችሁ ቁጭ በሉ እንዳታልፉ ብለዋል። ያላህ ሁኔተኛ አጅሩ እንደምንሰጠ እንደሆነ ታውቃላችሁ። ሰይፉን አንግበው ጅሃድ በአላህ መንገድ ላይ ለመታገል እንደሄደ ሙጃሂድ ነው አጅሩ የሚጻፍለት ነው ብለዋል ሄደ ቁጭ ለምን አምስት ደቂቃ አይሆንም ቁጭ ብለህ ሰምተህ አትለፈው። መካሌ ጃሚያዎች አሉ። አይ ዩኒቨርሲቲ አሁን በአሁኑ አሁን በዚህ እንትን የነበርኩ ጊዜ ከሳምንት በፊት ጃሚያ ኢትዮጵያዊ እዛ የሚማር ልጅ አግኝቼ ሙሉ ኢንፎርሜሽን ጠይቄው ነበር። ከዛ ምንድን ነው የሳውዲ መንግስት ወሃቢያን አጠፋለሁ እያለ ነው የሚባለው ነገር እንዴት ነው ወሃቢያ የወሃቢያ እንደነሱ እንደሚሉ በነሱ ቋንቋ እንዲገባ ብ? የሱናውን እንትን ለማ እየደበዘዘ ነው እየጠፋ ነው የሚባለው ነገር እንዴት ነው ለዋለሁ ሱብሃንአላህ እሱ ሲነግራችሁ በሰሙ ደግሞ በጣም ነው የሚገርማችሁ ይሄ ልጅ ተማሪ የሚያስተምሯቸው ትምህርት አቂዳው ተውሂዱ ማሻአላህ አስማው ሲፋት ምንም ነገር የቀረ ነገር አይደለም ኢትዮጵያ ውስጥ እንኳን ነው አይሰጥም። አልহামዱሊላህ ትናንትም አልከሰምም ከነብዩ ጀምሮ በቀብብሎሽ በቀብብሎሽ መጥተዋል ዛሬም ደግሞ አይከስም አይደለም ሙሐመድ አብድልዋሃብንኮ ራሒማሁላህ ራመተ ዋሲ ክ ሙሐመድ አብድልዋሃብ እኮ ከመጣ በኋላ በወቅቱ ላይ እንደዘይን ነገሮች እየመነመኑ እየመነመኑ በሚጠፉበት ሰዓት ላይ እንደ አዲስ ሙጀድዶ የሆነ አላህ ላከው። በየመቶ ዓመት አሉይ አላ መለተኛ ለዲ ጠበቃ የሚሆኑ ሙጀድዶትን አላ ይልካል በየመቶ ዓመት ዩ አለምላይ ል ደ ኢብኒቴኒ ይነት እ ድ አብድልዋሃብ ይነት ሌሎችንም ሙጀዲዶችን ይልካቸዋል። ለምን አይጥሏቸው? ስታዩት ዛሬ ኢብኑ ተይሚያ ሲባል ቋቅ ይላቸዋል። እንዴት አይጥሏቸው? ኢብኑ ተይሚያ ከአጥናፍ እስከ አጥናፍ ድረስ ዓለምን ሙሉ በሙሉ እኮ የተቆጣጠረ ትልቅ ዓሊም፣ ትልቅ ሻክ እኮ ነው ሰው። ኢማሙ አህመድ ኢማሙ አህመድ፣ ኢማሙ ማሊክ፣ እነሱ እንደሚያስቧቸው እንዳይመስላቸው፣ ኢማሙ ሻፊዒ እነዚህ ትላልቅ ተውሂድን ያነገሱ ዑለሞች ናቸው። እና መቼም ቢሆን ኢንሻአላህ በአላህ ፈቃድ